የደቡብ ኢትዮጵያ ክልል ርዕሰ መስተዳድር ጥላሁን ከበደ ከኮሬ ዞን ነዋሪዎች ጋር ባደረጉት ውይይት የአካባቢው ሰላም በአስተማማኝ ሁኔታ መረጋገጥ እንዳለበት ተነስቷል። ለዚህም ሁለቱ ክልሎች ተቀራርቦ ሊነጋገሩ እንደሚገባ ተጠይቋል። ርዕሰ መስተዳድሩም ከኦሮሚያ ክልል ፕሬዚዳንት ጋር በአካባቢው ጸጥታ ጉዳይ ላይ መነጋገራቸውን ይፋ አድርገዋል። የእርሻ መሬት ቅድም የተባለው ሰዎች ሰፍረው የተገኙበት አካባቢ ሁሉ ተለቆ ተፈናቅሎ ያለበት ሁኔታ ለሕዝባችንም ሆነ ለክልላችን አዲስ ስለአይደለ በሚዲያም እየተረዳችው አይነት ይኖራል የሚል ግምትም ስላለኝ መንግስታችን እሱን የአካባቢያችንን ነጻነት ለማስከበር ያለውን ቁርጠኝነት ቢያረጋግጥ የሚል ሀሳብን ለመስጠየት ሞክራለሁ። ክልሉ ከክልል ጋር ዞኑ ከዞን ጋር ሆኖ ዘላቂ ሰላም እንዴት ቢመጣ፣ ከወንድማች ወንድሞቻችን ጋር በሰላም ለመኖር ያን ምድር አርሰን ብንጠቀም፣ ሌላ ማምረቻ ወይም ትራክተሮች እንዴት እናገኛለን የሚል ጥያቄ በአርሶ አደር መካከል አለ። እንደ ኮሬ ዞን ህዝብ እነኚህ ለዘመናት አብሮ የነበሩትን ህዝቦች ሊያባሉ ሊያጣሉ የግጭት ነጋዴዎች፣ የጸረ ሰላም ኃይሎች ገብተው ችግር የፈጠሩትን በጋራ እንከላከላቸው ተብሎ በቅንጅት የተሰራ ያለ ስራ ውጤት እያመጣ ነው ያሉ ይህ ውጤት ነው አንጻራዊ የዛሬ ሶስት ሁለት ዓመት ከነበረበት አሁን እየተቀየረ እየተሻሻለ መጥቷል፣ ብላችሁ እናንተ መሰከራችሁ፣ እኛም ያየ ነው። የእርሻ ስራ መደበኛ ስራዎች የጃሎ ተፈናቃይ በአካል ሄጃ ይቻል ነው 2019 አካባቢ ከዛ ጊዜ ጀምሮ የነበረው ተፈናቃይ ውጪ ብንደግፍ ለመልሶ ማቋቋም ብን ቤት መስሪያ ገንዘብ ጭምር በወቅቱ የነበረ የክልል መንግስት መድበን የት ነው ቤቱን ይሰፋል? ሰላም ባልተረጋገጠበት ቤት መሰራት ስለማይቻል ተብሎ በጋራ ተናበን ፔንድ ያደረግንበትን ቃ የዛ የግብርና ቢሮ ላ በነበርበት ጊዜ ማለት ነው። አሁን ሰላም እየመጣ ነው ያለው። ስለዚህ የኦሮሚያ ብሔራዊ ክልላዊ መንግስት ፕሬዚደንት ከክቡር ሽመልስ እና እኔ በጋራ ቁጭ ብለን ተነጋግረን እቅድ ያዘጋጀ ነው አለ ይህን በጋራ እየፈታ ንነድበት በጣም ጥሩ የሆነ ግንኙነት ስላለን አጠናቀም የምንቀጥለው ነው። የመሰረተ ልማት ጥያቄዎች በነዋሪዎች የተነሱ ሲሆን ረጅም ጊዜ ያስቆጠሩ የመንገድ ስራዎች ዳግም እንዲጀመሩ ተጠይቋል። ከፍሳገነት ከለ እስከ ደርባ ቀበሌ ድረስ የተጀመረው ወረዳን ከወረዳ ጋር፣ ዞንን ከዞን ጋር፣ ቀበሌን ከወረዳ ጋር የሚያገናኝ ተደራሽ መንገድ ሲሰራ የነበረው የቆመበት ሁኔታ አለ። ለኮሬ እየተሰራ ነው የሚባለው ይሄ መንገድ ዘመን አስቆጠረ፣ ዕድሜ ፈጀ እንጂ ልማቱን አላየ ነው። ይህ የሚባለው ወደ ሳርማላ ወረዳ የሚወስደው መንገድ ማለት ነው። የክልል መንገዶች እና የድልድይ ጋር ተያይዘው ያሉ ጉዳዮች፣ በእርግጥ እዚህ ዞን ላይ በጣም በርካታ ስትራክቸሮች፣ የድልድይ ስራዎች ተጀምሮ የቆሙ ጫፍ አድርሰው በትንሽ ምክንያት የቆሙትን ለማስጨረስ እኛ አሁን መጨረስ የምንችላቸውን ለይተን ጨረስ መጨረስ የማንችላቸው ከእኛ አቅም በላይ የሆኑትን በተለይ ዘንድሮ ሮ 2017 ላይ በደንብ ከለየም በኋላ 2018 ቀዳሚ የምናደርጋቸው የትኞች እናስቀድመን የሚል ነገር በካቢኔ ተነጋግረን መልክ ለማስያዝ ለዚህ ነው ከእናንተ የምነሳውን ጥያቄ ብቻ መስማትም የለብኝም ብዬም የሌለብኝም ክቡር የክልላችን መንገድና ትራንስፖርት ቢሮ ኃላፊ አቶ ኃይለ ማርያም ተስፋይ እዚህ ቁጭ ብለው ከቅድም ጀምሮ የጻፉ ናቸውና ቀዳሚ ቀዳሚ አድርገው እሳቸው ይህ ጉዳይ ለማስፈጸም በደንብ ይዘዋል። የዲላ ዲስትሪክትን የአራንጭ ዲስትሪክትን አሁን አዲስ ሌላ ዲስትሪክት እዚህ ኮንሶ አካባቢ ለማቋቋም እያሰብን ሶስት ዲስትሪክቶች ይኖራሉ። ተናበው በእኛ ምንሰራቸው ትኩረት ሰተን ይሄ በተለይ በጣም ከፍተኛ ችግር ያለባቸው እንደ አቅማችን የትኛውን እናስቀድም የምለውን እኛም በቅል ይዘናል። የእናንተንም እንደ ግብአት የምንወስደውን እንወስዳለን። የአዳሪ ትምህርት ቤት ግንባታ ለማስጀመር የመሰረተ ድንጋይ ቢጣልም ሳይጀመር እስካሁን መቆየቱ ተገቢ ያለመሆኑን ነዋሪዎች ያነሱ ሲሆን፣ ርዕሰ መስተዳድሩን በምላሻቸው የትምህርት ቤቱ ግንባታ በአጭር ጊዜ እንዲጀመር ከስምምነት